ጥሪ አቅርበዋል ማለት ነው። አሁን የደረሰ መረጃ ነው። ይህንም አንድ ባንድ ነግራችኋለሁ፣ አብራችሁ ቆዩ። የመጀመሪያው ኮተቤ ዩኒቨርሲቲ ነው ማለት ነው። በኮተቤ ዩኒቨርሲቲ በ2017 ዓ ም የማለፊያ ውጤት ላመጡ ተማሪዎች ባወጣው ልዩ ስኮላርሽፕ ፕሮግራም ተመዝግባችሁ የተመለመላችሁና ስማችሁ በዩኒቨርሲቲ ዌብሳይት እና የፌስቡክ ገጽ ላይ የተገለጸ በ2015 ዓ ም የ2016 ዓ ም የማለፊያ ነጥብ አምጥታችሁ በኦንላይን ተመዝግባችሁ የተመለመላችሁና ስማችሁ በዩኒቨርሲቲ ዌብሳይት እና የፌስቡክ ገጾች ላይ የተገለጸ ተማሪዎች በሙሉ ጥቅምት 17 እና 18 ቀን 2018 ዓመተ ምህረት ኮተቤ የትምህርት ዩኒቨርሲቲ በአካል ተገኝታችሁ ሪፖርት እንድታደርጉ እያሳወቅን፣ ከተጠቀሰው እለት ቀድሞም ሆነ ዘግይቶ የሚመጣ ተማሪ ዩኒቨርስቲ የማያስተናግድ መሆኑን እንገልጻለን ይላል። ስለዚህ እነዚህ ተማሪዎች ልታሟሏቸው ወይም ወደ ዩኒቨርስቲ ስትገቡ ልትይዟቸው የሚገቡ ነገሮች አንደኛ፣ የስምንተኛ ክፍል ክልላዊ ፈተና ውጤት ካርድ ዋናውን እና ኮፒ፣ ከ9 እስከ 12 ክፍል የተማራችሁትን ትራንስክሪት ዋናውን እና ኮፒ፣ የ12ተኛ ክፍል መልቀቂያ ፈተና ሰርቲፊኬት ዋናውን እና ኮፒ እንዲሁም ከተራ ቁጥር አንድ እስከ ሶስት የተገለጹትን መረጃዎች እስካን በማድረግ በአንድ ፒዲኤፍ ሶፍት ኮፒ እስካን በማድረግ በአንድ ፒዲኤፍ ሶፍት ኮፒ ሶስት ፓስፖርት ሳይዝ ጉርድ ፎቶግራፎች ስካን ተደርጎ በሶፍት ኮፒ የተዘጋጀ ጉርድ ፎቶግራፍ በግል የምትጠቀሙባቸውን አንሶላ፣ ብርድ ልብስ፣ የትራስ ልብስ ና ስፖርት ጥድቅ ይዛችሁ እንድትመጡ። ሁለተኛው ዩኒቨርሲቲ ደግሞ ደብረ ብርሃን ዩኒቨርሲቲ ነው። የሁለት ሺ አስራ ስምንት አመተ ምረት የደብረ ብርሃን ዩኒቨርሲቲ አዲስ ገቢ ተማሪዎች የምዝገባ ጊዜ ጥቅምት አስራ ሰባት ና አስራ ስምንት ሁለት ሺ አስራ ስምንት አመተ ምረት ሲሆን በሁለት ሺ አስራ ሰባት አመተ ምረት የአስራ ሁለተኛ ክፍል ብሔራዊ ፈተና ወስዳችሁ የዩኒቨርሲቲ መግቢያ ውጤት በማምጣት ወደ ዩኒቨርሲቲ የተመደባችሁ በዋናው ግቢ እንዲሁም በሁለት ሺ አስራ ሰባት የመካከሻ ትምህርት ትምህርታችሁን ትምህርታችሁን በደብረ ብርሃን ዩኒቨርሲቲ በመከታተል የማለፊያ ነጥብ ያመጣችሁ ተማሪዎች ትምህርታችሁን ስትከታተሉ በነበራችሁ ካምፓስ በአካል በመገኘት መመዝገብ የምትችሉ መሆኑን እንገልጻለን። ከጥቅምት 19 እስከ 22 2018 ዓ ምት ለአዲስ ገቢ ተማሪዎች ልዩ ስልጠና የሚሰጥ መሆኑን እናሳውቃለን ይላል ደብረ ብርሃን ዩኒቨርሲቲ። ሶስተኛው ደግሞ ደብረ ታቦር ዩኒቨርሲቲ ነው። 2017 ዓ ምት በደብረ ታቦር ዩኒቨርሲቲ የአቅም ማሻሻያ ወይም ሪሚዳል ፕሮግራም ስትከታተሉ ቆይታችሁ የማለፊያ ውጤት ያመጣችሁ እንዲሁም በትምህርት ሚኒስተር ደብረታቦር ዩኒቨርሲቲ የተመደባችሁ አዲስ ገቢ የአንደኛ ዓመት ተማሪዎች የምዝገባ ጊዜ ጥቅምት 17 እና 18 2018 ዓ ም መሆኑን እንገልጻለን ይላል አራተኛ ላይ ያስቀመጥኩላችሁ አሁን የደረሰ ዩኒቨርሲቲ እንጅባራ ዩኒቨርሲቲ ነው በ2018 ዓ ም ትምህርት ሚኒስተር ወደ እንጅባራ ዩኒቨርሲቲ የተመደባችሁ አዲስ ተማሪዎች እና በ2017 ዓ ምት የአቅም ማሻሻያ ትምህርት ወይም ሪሚዲያል ፕሮግራም እንጅባራ ዩኒቨርሲቲ ተከታትላችሁ የማለፊያ ውጤት ያስመዘገባችሁ ተማሪዎች የመግቢያ ጊዜ ከጥቅምት 13 እስከ 14 2018 ዓ ም መሆኑን እናሳውቃለን። ይላል ስለዚህ በዚህ መልክ ዩኒቨርሲቲዎች በተከታታይ እየጠሩ ይገኛሉ ማለት ነው። አሁንም ሌሎች ዩኒቨርሲቲ ይጠራሉ ተብሎ ይገመታል። ስለዚህ እንደዚህ እየተከታተልኩ የማደርሳችሁ ይሆናል። ስለዚህ እናንተ ላይክ እና ሼር ማድረጋችሁን እንዳትረሱ። አሁንም በሌላ ጠቃሚ መረጃ እስክንገዳይ ድረስ መልካም ጊዜ ቻው።